በስም አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትግሳጽና ምክር በቅዱስ ዮሐንስ አፈወርቅ አትርሳ። አንድ ሰው ወደ ቤተ መንግስት አንዲት ሴተኛ አዳሪን ይዞ መጥቶ በንጉሱ ፊት ሩካቢ ቢፈጽም ወይም ቢሰክር ወይም ይህንን የመሰለ ሌላ ተግባር ቢፈጽም የቅጣት ቅጣት ይደርስበታል። አሁን ራሳችንን ጥያቄ እንጠይቅ። እግዚአብሔር የሰማያዊም የምድርም ንጉስ ነው ወይስ አይደለም? አረ ነው። የምናደርገው ማንኛውም ድርጊት ይመለከታል ወይስ አይመለከትም? አረ ይመለከታል። ታዲያ በምድራዊ ንጉስ ፊት ከላይ የጠቀስናቸውን ነውሮች ደፍሮ የፈጸመ ሰው ጽኑ ቅጣት የሚቀጣ ከሆነ እንደዚህ ያሉ ተግባራትን በእግዚአብሔር ፊት ለማከናወን የምንደፍረው ለምንድን ነው? ምድራዊው ንጉስ ቢቀጣ ምድራዊ ቅጣትን ነው። ሰማያዊው ንጉስ ሲቀጣ ግን ሰማያዊ ቅጣት እንደሆነ አናውቅምን? ሰው ሆይ እያንዳንዷን ድርጊትህን የሚመለከት የሰማይም የምድርም ንጉስ እንዳለ ፍጹም አትርሳ ይለናል ቅዱስ ዮሐንስ አፈወርቅ። ረድኤት በረከቱ ከሁላችን ጋር ለዘላለም ትኑር። አባታችን ቅዱስ ዮሐንስ አፈወርቅ በድጋሚ የሰው ቅናት ከአጋንንት ቅናት እንደሚከፋ እንዲህ ነገረን። እንደጋኔን ቅናተኛ የለም። ቅናቱ ግን በሰው ልጆች ላይ እንጂ እርሱን በሚመስሉ አጋንንት ላይ አይደለም። ሰው ግን በገዛ ወንድሙ ላይ ይቀናል። በአጋንንት እንኳን በጭራሽ የማይደረግ በገዛ ቤተሰቡ ሰው ላይ ይቀናል። ታዲያ እንደዚህ አይነት ሰው እንዴት ይቅርታን ታገኛለህ? እንዴት ምሕረት ቸርነትን ታገኛለህ እያለ እንዲህ ይመክረናል። የቅዱሱ ረዴት በረከቱ ከሁላችን ጋር ለዘላለም ትኖር። በድጋሚ ቅዱሱ ያስደንቀኛል እያለ እንዲህ ይነግረናል። ሙት ከሚያነሳ ሰው ይልቅ ንስሐ ገብቶ ራሱን የሚያነሳ ሰው እጅግ ያስደንቀኛል እያለ እንዲህ ይናገራል። በድጋሚ አባታችን ቅዱስ ዮሐንስ አፈወርቅ ምናልባት ምናልባት እናገኘው ዘንድ እንችል ይሆናል። መልካም ስራን ባናደርገውን እንኳን ቢያንስ እናወድሰው። ምናልባት ደግሞ እናመልጠው ዘንድ እንችል ይሆናል ክፉ ነገርን ማስወገድ ዋንችል ቢያንስ በቃላታችን እናውግዘው እያለ እንዲህ ይመክረናል። ምጽዋት ማለት ዳቦ ሰጥቶ መንግሥተ ሰማያትን መውረስ፣ ጥቂት ለግሶ ብዙ ማግኘት፣ አላፊና ጠፊ ነገር ሰጥቶ የማያልፍና የማይጠፋ ሕይወትን ገንዘብ ማድረግ፣ ፈራሽና በስፋሽ ነገር ሰጥቶ መፍረስ መበስበስ የማያገኘውን ክብር መውረስ ነው እያለ አባታችን ይነክረናል። ሰውነህ ግን እያለ ቅዱሱ ሰውነህ ግን እያለ ጠይቀናል። ሰውነህ ግን ደግሞ እንደ እባብ መርዝ ጠፋለህ። ሰው ያውም ክርስቲያን ነኝ ትላለህ። ነገር ግን ከበረሃው ይልቅ ስትደነፋ መለከታለው። አንደ በት የተሰጠህ ሰዎችን ከቁስለ ስጋ ከቁስለ ነፍታድንበት ዘንድ ነው። ነገር ግን ወንድምህን ስታቆስልበት አያለው። ታዲያ አንተን ማን ብዬ ልጥራህ? ሰው ወይስ አውሬ? እያለ እንዲህ ይጠይቀናል። የቅዱሱ ረዲት በረከት፣ ምልጃና ጸሎት ከሁላችን ጋር ለዘላለም ትኑር። አፈወርቅ ሚዲያ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ሁልጊዜ የምንለቃቸው መንፈሳዊ ትረካዎችና ጣፋጭ ትምህርቶች እንዲደርሳችሁ የደወል ምልክቷን በመንካትና ሼር በማድረግ አገልግሎታችንን ይደግፉ። ሰላም፣ እግዚአብሔር ከሁላችን ጋር ለዘላለም ትኑር።